አንድ ጊዜ ገጥማለሁ ብለህ በረሃ ከገባህ ጫካ ከገባህ ታጥቀህ ነፍጥ አንስተህ መከላከያ ሰራዊት ላይ መተኮስ ከጀመርክ በኋላ አንተ የምትመታበትን መሳሪያ የምትመርጠው አንተ አይደለም። ተሳስተውም ቢሆን ወደ ተሳሳተ መንገድ የሄዱ ወጣቶች ካሉ ወደ ሰላሙ መንገድ የሚመጡበት መንገድ እስከዛሬ ተዘርግቶ መንገድ ተከፍቶ የጠበቃቸው ይህ አይነት እልቂት እንዳይመጣ ነው። ለማን ነው

ትጥቅህ በየትኛው ጉልበት ነው መከላከያ ሰራዊትን አሸንፈህ አራት ኪሎ ገባለሁ የሚል ቅዠት ውስጥ ገብተህ ትግል የጀመርከው? አይዞ ትግል መቼ ነው? በዚህ ሳምንት ነው፣ ትናንትና ማታ ነው። በማይረባ ትግል ጓደኛዬ ይናጣው፣ ወንድሜ ይናጣው ይላል። የማይረባ ትግል ከሆነ ሲጀመር የማይረባ ትግል ውስጥ የምልትሆን ገባህ። የማይረባ ትግል እንደሆነ ከገባህ የሰላም እጅ ሲዘረጋልህ አሻፈረኝ ያልከው የምልትሆን ነው። መከላከያ ሰራዊት ደግሞ ጀስቲፋይብል የሆነ ሀገር ለማዳን ህዝብን ለመታደግ እየሰራ ያለ ራሱን መስዋዕት አድርጎ ሀገርና ህዝብን የሚያድን መከላከያ ሰራዊት ስለሆነ የተነሳበት ኮዝ ብቻ ለድል እንደሚያበቃው ይታወቃል። ሰላም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 በዛሬው ፕሮግራማችን በአማራ ክልል መከላከያ ሰራዊት በጽንፈኛው የአሸባሪ የፋኖ ቡድን ላይ እየወሰደ ያለውን ጠንካራ እርምጃ አስመልክቶ በአጠቃላይ በአማራ ክልል ላይ ምን እየተካሄደ ነው ያለው የሚለውን ነገር በአጭሩ የምንመለከትበት ፕሮግራም ይዤላችሁ ቀርቤ ያለው ከመሆን መልቲሚዲያ ፕሮግራም ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ላይክ ሰብስክራይብ እና ሼር ማድረጉን እንዳትረሱ። በሱፐርቻት እና በሱፐርስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። እንግዲህ መከላከያ ሰራዊት በአማራ ክልል እየወሰደ ያለው ጠንካራ እርምጃ የማያዳግም እርምጃ በዚህ በጽንፈኛ ቡድን ላይ መወሰድ አለበት የሚል ትዕዛዝ ከተላለፈ በኋላ ጠንካራ የሆነ ክንዱን በጽንፈኛው አሸባሪ ቡድን ላይ እያሳረፈ ያለበት ሁኔታ ነው ያለው። በአማራ ክልል በተለያዩ ከተሞች ይህ እርምጃ ተጠናክሮ መቀጠሉንና የፋኖ ቡድን ከፉከራ ወደ ለቅሶ የተሸጋገረበትን ሂደት ነው እየተከታተልን ያለ ነው እንግዲህ በዚህ ሳምንት ብቻ ባለፉት ሶስት አራት ቀናት ውስጥ ብቻ በድሮን በታገዘ ጥቃት በተለያዩ የአማራ ክልል አካባቢዎች በተለይም በአዊ ዞን የተለያዩ ገጠራማ አካባቢዎች ፋኖ ምንድን ነው እያስለቀሰው ያለው አሁን የሚለውን ነገር ስንመለከት እንግዲህ ጭራሽ አሁን በድሮን ተመታን፣ በስናይፐር ተጠቃን እያሉ ደግሞ ሌላ ልቅሶ ጀምረዋል። አንተ መከላከያ ሰራዊትን ስታጠቃ በዲሽቃ ነው፣ በዲሞፍተር ነው፣ በጓንዴ ነው ወይስ በምንድን ነው፣ በጎራዴ ነው ብለህ ያልመረጥከውን መከላከያ ሰራዊት በፈለገው አይነት መሳሪያ እናንተ ላይ እርምጃ ቢወስድ ባለው መሳሪያ ሁሉ እንዲጠቀም ስለተፈቀደለትና ግዴታውም ስለሆነ ያንን መቀበል ምርጫ የሌለው ምርጫ መሆኑን ሁላችሁም የፋኖ ተከታዮችም ደጋፊዎችም ታጣቂዎችም ብትሆኑ ልታውቁት ይገባል ማለት እፈልጋለሁ። አንድ ጊዜ ገጥማለሁ ብለህ በረሃ ከገባህ ጫካ ከገባህ ታጥቀህ ነፍጥ አንስተህ መከላከያ ሰራዊት ላይ መተኮስ ከጀመርክ በኋላ አንተ የምትመታበትን መሳሪያ የምትመርጠው አንተ አይደለህ። በምን እንደሚመታህ፣ በምን እንደሚያጠቃህ፣ በምን እንደሚያጠፋህ የሚመርጠው የኢትዮጵያ መንግስትና የሰላም እጅ ሲዘረጋልህ አልቀበልም ያልከው የመከላከያ ሰራዊት ነው። ስለዚህ ያንን ከፉከራ ወደ ለቅሶ የተሸጋገራችሁበት ሂደት እንዳይመጣ ተው ተብሎ ብዙ ጊዜ ልመና ስትለመኑ አሻፈረኝ ብላችሁ የገባችሁበት ስለሆነ ለእናንተ ከዚህ በኋላ በሚደረገው እርምጃ ብዙ ጊዜ ተናግረናል። ይሄ አሸባሪ ቡድን በሚንቀሳቀስባቸው አካባቢዎች የተለያዩ የሽብር እንቅስቃሴዎችን የሽብር ድርጊቶችን ሊፈጽም ስለሚችል የአካባቢው ማህበረሰብ ከመከላከያ ሰራዊት እና ከመንግስት የጸጥታ አካላት ጋር ተባብሮ ማንኛውንም አይነት መረጃ ማቀበል እና ይህን ጽንፈኛ ከውስጡ እያወጣ ለመንግስት አሳልፈው መስጠት አለበት ብለን ተናግረናል። ይህ ካልሆነ በአካባቢው ያለው ማህበረሰብ እነዚህን ጽንፈኞች ደብቆ ወይም ደግሞ የሆነ ሽፋን ሰጥቶ ለማሳለፍ የሚሞክር ከሆነ ከዚያ በኋላ መከላከያ ሰራዊት በእነዚህ የጥፋት ቡድኖች ላይ በሚወስደው እርምጃ ንጹሐን ተጠቁ እንዲሆነ በድሮን ተመታው ምናምን የሚባል ለቅሶ ማንም ሰሚ የሌለ መሆኑን የሚሰማም ጆሮ እንደሌለ በዚህ ሰዓት ማወቅና መገንዘብ ያስፈልጋል። ነገር ግን ይሄ ጽንፈኛ ቡድን አሁን የመከላከያ ሰራዊት እየወሰደበት ያለውን ከባድ እርምጃ መቋቋም አቅቶት ወደ ለቅሶ ተሸጋግሯል። ስላችሁ ዝም ብሎ ፕሮፓጋንዳ አይደለም። ምን እያሉ ነው ያሉት? አሁን የፋኖ ታጣቂዎች የሚለውን መረጃ መስማት ከፈለጋችሁ ቀጣዩን የስልክ ልውውጥ ልጋብዛችሁና ተመልሼ እመጣለሁ። ሄሎ ነው፣ ምን ብናት ጓደኛ ያጣሁኝ፣ ፍሬው አለና ያጣሁኝ እ ፍሬው አለና ያጣሁኝ። ማንን? ፍሬው። አይዞህ ተረጋጋ። እግዚአብሔር መቼ ነው የመቼው ነው? አይዞህ ወንድሜ ናጣሁ የማይረባ ትግል። መቼ ነው? በዚህ ሳምንት ነው፣ ዛሬ፣ ትናንት ማታ ነው። በማይረባ ትግል ጓደኛዬ ናጣሁ፣ ወንድሜ ናጣሁ ይላል። የማይረባ ትግል ከሆነ ሲጀመር የማይረባ ትግል ውስጥ ምን ልትሆን ገባህ? የማይረባ ትግል እንደሆነ ከገባህ የሰላም እጅ ሲዘረጋልህ አሻፈረኝ ያልከው ምን ልትሆን ነው? በየትኛው አቅምህ በየትኛው ትጥቅህ በየትኛው ጉልበትህ ነው መከላከያ ሰራዊትን አሸንፈህ አራት ኪሎ ገባለሁ የሚል ቅዠት ውስጥ ገብተህ ትግል የጀመርከው የማይረባ ትግል እንደሆነ የሚገባህ ዛሬ መከላከያ ሰራዊትን አጥቅተህ ከዛ በኋላ መከላከያ በሚወስደው እርምጃ አናት አናትህን ሲመታህ ነው። የማይረባ ትግል እንደሆነ የገባችሁ ነው ወይስ አጠገባችሁ ያለው ጓደኛችሁ እስከሚሞት ድረስ ወይም እናንተ እስከምጠፉ ድረስ የማይረባ ትግል እንደሆነ አይገባችሁም? ስንትሽ ጊዜ ሁለት አመት ሙሉ ስንናገር አልነበረም ወይ የዘረኝነት ፖለቲካ ለኦነግ ያልሆነ ለህወሀት ያልሆነ ለአማራ ህዝብ ስነ ልቦና የማይመጥን የህወሀትን ጉዳይ ለማስፈጸም ጫካ የገባችሁ የህወሀት የመንፈስ ልጆች ከዚህ የጥፋት መንገዳችሁ ተመለሱ የማይጠቅም የማይረባ መንገድ ውስጥ ነው የገባችሁት ብለን ስንናገር ሰሚ አልነበረም ያኔ ነገር ግን እንደዚህ በሚገባህ ቋንቋ ሲያናግረህ የማይረባ ትግል እንደሆነ የማትችለውን አካል እንደገጠምክ እንደዚህ እየገባችሁ ሲመጣ ምናልባት ከዚህ በኋላ ያለው ታጣቂ እየገባው ወደ ሰላሙ ወደ ሰላሙ መንገድ ሊመለስ ይችላል ተብሎ ይጠበቃል። መከላከያ ሰራዊት በጣም ከባድ የሆነ እርምጃ ነው እየወሰደ ያለው። የሚደርሱን ቪዲዮዎች አሁን ዩቲዩብ ላይ መለጠፍ ስለማንችል፣ የዩቲዩብ ህግ ስለማይፈቅድ ነው እንጂ በየአካባቢው የሚወድቀው እንደ ቅጠል የሚረግፈው የአማራ ክልል ወጣት እነዚህ ጽንፈኛ ቡድኖች ጋር ተሰልፈው አላስፈላጊ ዋጋ እየከፈለ ያለው ወጣት አስክሬን ብትመለከቱ በጣም ይዘገንናል። ነገር ግን መከላከያ ሰራዊት በጣም ብዙ ጊዜ ታግሶ ከጀርባው እየተጠቃ መንግስት እርምጃ እንዲወስድ እስከሚፈቅድለት ድረስ ትዕዛዝ እስከሚሰጠው ድረስ ምንም ማድረግ ስለማይችል እጅና እግሮን አጣጥፎ ከመከላከል ውጭ ምንም እርምጃ አልወሰደም ነበር እስከ ዛሬ ድረስ። ይህ እንዳይመጣ ነበር፣ ይህ እንደ ቅጠል መርገፍ እንዳይመጣ፣ እንደዚህ አይነት ሞት እንዳይመጣ፣ ተሳስተውም ቢሆን ወደ ተሳሳተ መንገድ የሄዱ ወጣቶች ካሉ ወደ ሰላሙ መንገድ የሚመጡበት መንገድ እስከዛሬ ተዘርግቶ መንገድ ተከፍቶ የጠበቃቸው ይህ አይነት እልቂት እንዳይመጣ ነበር። በዚህ ደረጃ ለመከላከል ለአንድ ሳምንት እንኳን ኮንቬንሽናል የሆነ ጦርነት ማካሄድ የማይችል ከመከላከያ ሰራዊት ጋር ትጥቁም፣ አቅሙም፣ ስንቁም፣ ስልጠናውም የማይፈቅድ ከመንደር ጎረምሳነት ያለፈ ተግባር የሌለው ይህ ፋኖ የሚባል አሸባሪ ቡድን በዘመናዊ ትጥቅና በዘመናዊ ስልጠና የተደራጀውን መከላከያ ሰራዊትን እገጥማለሁ ብሎ ገብቶ እየደረሰበት ያለው ምት እጅግ በጣም አሳዛኝና በማይረባ ትግል እየተከፈለ ያለው መስዋዕትነት በጣም እጅግ የሚያሳዝን መሆኑን ነው እየተመለከትን ያለንበት። ነገር ግን እነዚህ ሰዎች ምን ሲሉ ነበር? መከላከያ ሰራዊትን የአብይ አህመድን ሰራዊት ግሳን ግሱን፣ የአብይን መከላከያ የመከላከያ ሰራዊት ወይም የአብይን ወታደሮች ግሳን ግሱን ወታደር ደመሰስ ነው፣ ከፋፈል ነው፣ ገደል ነውና ማረክ ነው ሲሉ ነበረ። ታዲያ ይህን ለቅሶ ምን አመጣው? ከማረካችሁት መከላከያ ሰራዊትን ከገደላችሁት፣ የአብይ አህመድ ሰራዊት የምትሉትን የኢትዮጵያ መከላከያ ሰራዊት በዛ ልክ ከጨፈጨፋችሁት፣ ይሄን ለቅሶ ምን አመጣው? ነገር ግን በዚህ ደረጃ ተቀምጦ ተንሰቅስቆ ለማልቀስ መጨረሻው ለቅሶ፣ መጨረሻው ብሶት፣ መጨረሻው ሀዘን ለመቀመጥ ድንኳን ጥሎ ተሰብስቦ ለመላቀስ ከሆነ ያ ሁሉ የውሸት ፕሮፓጋንዳ ለምን አስፈለገ? ያ ሁሉ የሰላም እጅ ተዘርግቶ ያን ሁሉ ሰዓት ሲጠብቅ የት ነበራችሁ? የመከላከያ ሰራዊትን እናንተ ልታሸንፉት እንደማትችሉ አቅሙም ትጥቁም ብቃቱም ስነልቦናውም ስለሌላችሁ ስለለላችሁ መከላከያ ሰራዊት ደግሞ ጀስቲፋየብል የሆነ ሀገር ለማዳን ህዝብን ለመታደግ እየሰራ ያለ ራሱን መስዋዕት አድርጎ ሀገርና ህዝብን የሚያድን መከላከያ ሰራዊት ስለሆነ የተነሳበት ኮዝ ብቻ ለድል እንደሚያበቃው ይታወቃል። መከላከያ ሰራዊትን ደመሰስነው አጠፋ ነው የሚለው ፕሮፓጋንዳ ተራ የሆነ ፕሮፓጋንዳ። እንኳን ለእናንተ ለውጭ ጠላት ለዘመናዊ ትጥቅ ታጥቆ ለሚመጣ በዘመናዊ ትጥቅ ተደራጅቶ ለሚመጣ የውጭ ጠላት እንኳን የማይበገር መከላከያ ሰራዊት ተገንብቷል። ተዉ፣ የማይመጥናችሁን ነገር የማትወጡበት አዘቅት ውስጥ የምትገቡበትን እሳት አትለኩሱ፣ መልሶ እናንተ ነው የሚበላችሁ፣ ሲባል የሚሰማ ሰው አልነበረም። በዚህ የመከላከያ ክንድ እየተደቆሰ ያለው ይህ አሸባሪ ቡድን ሌላ የሽብር እንቅስቃሴ መንዛት የጀመረበት ሁኔታ ነው ያለው እንግዲህ በቀደም ያችን በአለም የምትባል ልጅ በዛ ደረጃ ፕሮፓጋንዳ ከሰሩባት በኋላ ጥቷ ተቆረጠ፣ እንዲህ አለ ምናም የሚል ፕሮፓጋንዳ ከሰሩ በኋላ አሁን መከላከያ እያደረሰባቸውን ያለውን ምት መቋቋም ሲያቅታቸው፣ እነ አስረስ ማረ ዳምጤ ሌላ ፕሮፓጋንዳ ጀምረዋል። ልክ እንደ በአለም አይነት እንደዛ አይነት አሰቃቂ የሆኑ ግድያዎችን ፈጽመን እንግዲህ በራሳቸው ሰው ላይ ነው በራሳቸው ታጋዮች ላይ ባለም የምትባለው ልጅ እንግዲህ የራሳቸው ታጋይ ነች። ነገር ግን እንደዚህ አይነት አሰቃቂ ግድያዎችን ፈጽመን ይሄ መንግስት አረመኔ እንደሆነ መከላከያ ሰራዊት በጣም በጭካኔ የተሞላ እርምጃ እየወሰደ እንደሆነ እንደዚህ አይነት ፕሮፓጋንዳ መስራት አለብን እያሉ አሁንም ሌሎች ሰዎችን በዛ ደረጃ ለመግደልና ተራ የፖለቲካ ትርፍ ለማትረፍ እየሰሩ ያሉ አሸባሪ መሆናቸውን ራሱ አስረስ ማረድ አምጤ ለታጣቂዎቹ የሰጠው መመሪያ እንዳለ ከውስጥ የሚወጡ መረጃዎች እያስረዱ ነው። ይህንን ነገር ቀድመን ተናግረናል። መከላከያ ሰራዊት ባለፈው በወልዲያ አካባቢ መከላከያ ሰራዊት ላይ ጥቃት ከተፈጸመ በኋላ በዚህ አሸባሪ ቡድን ላይ የማያዳግም እርምጃ እንዲወስድ ትእዛዝ ጥብቅ ትእዛዝ ከተሰጠው በኋላ ይህ አሸባሪ ቡድን አሁን እርምጃ ሲወሰድበት ወደ ተስፋ መቁረጥ ይሄዳል። ወደ ተስፋ መቁረጥ ከሄደ በኋላ በአካባቢው ያሉ ገበሬዎችን በአካባቢው ያሉ ንጹሐንን እየገደለ መከላከያ እንደዚህ ያደረገ እያለ ሊያወራ ይችላል። ይህን እንደሚያደርግ ማህበረሰቡ ማወቅ አለበት። ስለዚህ ይህ እንዳይሆን አንደኛ በጥንቃቄ ነገሮችን ማየት ይህ አሸባሪ በሚንቀሳቀስባቸው ቦታዎች ያለው ማህበረሰብ ከጸጥታ አካሉ ጋር ተባብሮ ራሱን ነፃ ለማውጣት ራሱን ከአደጋ ለመጠበቅ ኃላፊነቱን ሊወጣ ይገባል ብለን ተናግረናል። የሚሰማ ሰው ካለ አሁን እነዚህ አሸባሪዎች እየሄዱበት ያለው መንገድ እሱ ነው። ከዚህ በኋላ በተከታታይ በእርግጠኝነት እንሰማለን። መከላከያ እንደዚህ አይነት ጥፋት ፈጽመ፣ እንደዚህ አይነት ጭፍጨፋ ፈጸመ እያሉ በራሳቸው ህዝብ ላይ በራሳቸው ንጹሀን ላይ ጥቃት ፈጽመው የመከላከያ ሰራዊትን ስም ያጎደፉ ስለሚመስላቸው ተራ የፖለቲካ ጨዋታ እንደሚጫወቱ ይጠበቃል። ይህ ሳይሆን መከላከያ ሰራዊት አስፈላጊውን እርምጃ ወስዶ ለማጥፋት የሚችለውን ሁሉ እያደረገን ያለው የአካባቢው ማህበረሰብ ይህንን የመከላከያ ሰራዊት እርምጃን መደገፍና ከሰራዊቱ ጎን ቆሞ የራሱን የነጻነት ጊዜ ማቅረብ መቻል አለበት። መከላከያ ሰራዊት የሚወስደው እርምጃ እንዳለ ሆኖ በተቻለ መጠን ደግሞ የአካባቢውን ወጣቶች መከላከያ በሚደርስባቸው ይህ አሸባሪ ቡድን አለ ይንቀሳቀስበታል በሚባለው አካባቢ የተንቀሳቀሰ ይህን አሸባሪ ቡድን እያጸዳ ሲሄድ የአካባቢው ሚኒሻዎች፣ የአካባቢው ወጣቶች እያስታጠቀ አካባቢያቸውን እንዲጠብቁ እያደረገ መሄድ መቻል አለበት። ያ ካልሆነ ተስፋ እየቆረጠ ወደ ሞት እየቀረበ መሆኑን ያወቀው በዛ ላይ እርስ በርሳቸው እየተታኮሱና እየተከፋፈሉ ያሉ ሰዎች ሌላ የሽብር ጥቃት እንደሚፈጽሙ እና ህዝቡን ለጥቃት እንደሚያጋልጡት ይታወቃል። ስለዚህ አካባቢያቸውን የሚጠብቁ ወጣቶችን ሚኒሻዎችን በማደራጀት መንግስት እያስታጠቀ ማለፍ አለበት። ቢያንስ በሚያልፍባቸው ቦታዎች ላይ ያለው ወጣት አካባቢውን፣ ሰፈሩን፣ መንደሩን ከጥቃት እንዲከላከል ማድረግ ይቻላል እና በአጠቃላይ መከላከያ ሰራዊት እረፉ ስንል አልሰማ ብላችኋል፣ ተዉ ስንል ጀምራችሁናል፣ አንፈልግም ጦርነት ስንል ወደ ጦርነት ጎትታችሁ አስገብታችሁናል፣ ጀምራችሁናል፣ ሳንጨርሳችሁ አንመለስም ሲል የማያዳግም እርምጃ ወስዶ እነዚህን አሸባሪዎች ለማጥፋት ከፍተኛ የሆነ የማጥቃት ዘመቻ በመላው የአማራ ክልል እየወሰደ ያለበት ሁኔታ ነው ያለው። ይህንን እርምጃ ተጠናክሮ መቀጠል አለበት። ህዝቡ ከሰራዊት ጎን መቆም አለበት። እኛም ለዛሬ የምናስተላልፈው መልእክት ነው። ለዛሬ የነበረኝ አጭር መረጃ ይሄንን ይመስላል። ሌሎች አዳዲስ መረጃዎችን ይዤ ወደ እናንተ የመመለስ ነው የሚሆነው። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁንም እንዳትረሱ ለማለት እፈልጋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ፣ በሀሳብ የበላይነት የሚያምን፣ እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትን እና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ